ሀግ ግዥ ብላል ቤታ ራሷ ትበቃለች። ግን እቺ ሊያ የምትባል ዝፍ ዝፍ ሁልእቺ በቃ ምን ልበላችሁ ሰዎች፣ ሲያምርባቸው ሰዎች ሲያድጉ የሰው ልጅ ይበልጠኛል ብላ ካሰበች የምትበላ ሌባ ናት። የምትበላ አሳማ አሳማ ታውቃላችሁ? አሳማ ቀናተኛ በጣም ቀናተኛ ባለጌ። ትላንትና የሆን ይነግሯታል፣ አንቺ ችግርሽ አላት፣ ከአንዱ ሰው ጋር ስትጣየው አንዱ ጋር ትጠጊና ሰውን ታበሽቀልሽ፣ ከአንዱ ጋር ሰው ስትጣይ አንዱ ጋር ትጠጊና ታበሽቀልሽ። እራስሽ እንችለሽ ምንም አታመጭም፣ እራስሽ እንችለሽ አትጣይም ብሏታል። ሊያሾ ማለት ማን ነበር ስሙ? ያወጣውላ ማን ነበረ ስሙ ስሙ ማን ነው ስሟ? ማን ነው ንገሩኝ። የዝቻ ህያ ድንቄ ነው ብርቄ ብርቄ ብርቄ ብርቄያችኛል ድንቄ ድንቄ። ማለት አሁን ድንቄ ይላችሁ ድንቄ ትርፌ ማ ብርቄ ይላችሁ ድንቄ። ልንገራችሁ፣ እኔ ልንገራችሁ፣ ችግሩ ኤልሻዳይን፣ እኔ አናግራታለሁ በውስጥ በኩል ፍጹም ስህተት ነው የሰራሽው። ኤልሻዳይን ልንገርሽ፣ በጣም ነው መወድሽ፣ ስህተት ነው የሰራሽው። በጣም ነው ሪስፔክት ያለኝ፣ ስህተት ነው የሰራሽው። ኦኬ፣ ነገ አንቺ ላይም እንደዚህ ነው የምትመጣብሽ። እንደ ሊያሾ ባለጌ፣ እንደ ሊያሾ እስስት፣ እንደ ሊያሾ መጥፎ ሰው የለም። የሆኒ አንተ አልፈለግካትም፣ እራሷ ፈልጋ ስለመጣች የሆኔን አልናገረው ምክንያቱም የሆኔን ለመታረቅ ብላ እኔ እኮ አልነበርኩም ትላንትና እኮ እኔ እኮ በጠጅ እንትንኔ ያየውትኝ እንጂ እኮ ቤታዮን አልናገራትም ነበር። ይቅርታ ትላንትና ስለተናገርኩሽ፣ ቤታየ ጠጅ ጠጣው ነበር እኔ አደለም፣ ስተኛ ጠጁ ነው ጠጁ ነው ጠጁ ጠጁ ነው፣ እኔ አይደለሁም። እና ኤልሻዳ ልካ አይደለሽም፣ በውስጥ እነግርሻለሁ፣ ቤተሰብ ስለሆንሽ ልካ አይደለሽም። እንደ እንደ እናት እንድታከብር ይፈልጋለሁ፣ እንደ ኪዱን ስለምትወጃት፣ እንደ ኪዱ ማለት ነው። የኪዱ እናት ነኝ፣ የአንችም እናት ነኝ፣ የሄለን ቂጦም እናት ነኝ። ልካ አይደለሽም። ኤልሻዳይ ዮናስ ልካ አይደለህም ልልህ ነበረ ግን የዋህነት በልጅ መጣችበት። ኦኬ እንግዲያውስ ለኔ ልጅም ሰውም ልጅም እናትም አባትም እስሜ ሻይ ሴ የራሱ ጉዳይ ሳጥረገርግ አብሬ ነው ማጥረገርገ ችግር የለብኝም። ግን አይነት አለ ይቺ ብስብስ ጥንባታም ማናት? ስማ፣ ይቺ ሮማን ተብያ የተናገረችው እሱን ለኔቶ፣ እሷ እዚህ ሀገር ተርገጥ፣ እሱን እቃወማለሁ። ትክክል አይደለች ልጅን እንደዚህ እንደዚህ እንደዚህ ብሎ መናገር ማለት ነው። ግን ልንገራችሁ ሊያሾ ምን አደረገች? ይኸውላችሁ እንዴት አድርጋ አሁን ቤታዮን ማጥመድ እንደፈለገች ልንገራችሁ። ቤታዮን አስመጠጣለች። ቆንጆ ሆናለች። እናንተ የሊያሾ ጠላት የምትሆኑት መቼ እንደሆነ ታውቃላችሁ? ዩቱብ የከፈታችሁለት ዩቱብ ላይ ታዋቂ የሆናችሁለት ትቀብራችኋለች። ሊያሾ ምክንያቱም ሊያሾ ጠላት መጣባት። እኛን፣ እኔና ዮኒ ማኛን ተባብረው አባረውናል ከዩቱብ ምንም እንትን የለም ገባችሁ? ተቀናቃኝ የለባት ቤታዩ። ግና ታጥና ታጥባ መጣች። ሰውነቷን ማስቀነሰች፣ አስመጠጠች። የራሷ ጉዳይ ነው። ዩቱብ ልጀምረባት ነው ማ? ቤታዩ ቤታዩ የቲክቶኩን ግልገሎቿን ይዛ ዩቱብ ላይ ልትሄድ ነው። የቤታዩ ግልገሎች የሊያሹን ግልገሎች ናቸው ችግሩ። ገባችሁ? ችግሩ ምንድን ነው? ቤታዩ ማታ ማታ በአሜሪካን አቆጣጠር ነው ያለችው ሊያሾ ደግሞ በኢትዮጵያ አቆጣጠር ከሳት ነው የምትገባው። አሁን ችግር የሚሆነ ምንድን ነው? የቤታዮ ግልገሎች እና የብርቄ ግልገሎች የሊያሾ ግልገሎች አንድ ስለሆኑ ስታስበው፣ አሁን ሊረባት ነው ማ ሊያሾ ማን ልትመጣባት ነው? ዘመኗ የሰጣት ዘመን፣ ወደ ላይ ያደረጋት የቲክቶኳ ንግስት ወይዘሮ ቤታዮ ዩቱብ ልገባ ነው። ድሮ ቤታዮ ቦርጫብ ነበረች። አሁን እንደኔ እንደ ጅጅ እንዲህ ልትል ነው ሙሉ ሰውነቷ ሊታይ ነው። ይቺ ቦርጫም ሊያሾ ቱርክ ትመላለሳለች ለስኳር ገንዘብ። በነገራችን ላይ ልንገርሽ ቤታዬው፣ ስለ ሊያሾ ዶክመንት ከፈለግሽ ሙሉ አለኝ። በሽተኛ ናት። ለምን እንደዚህ እንደምትበላ ታውቂያለሽ? ስኳር በሽታ አለባት። ልጇ ራሷ በሽተኛ ናት። ኦኬ፣ የምትመላለሰው ልጇን ይዛ የምትመላለሰው ለህክምና ነው። የምትሰራው ገንዘብ በሙሉ ለህክምና ነው የሚወጣው። እንደዚህ ስናገር ልጅን ተናገርሽ ምናም ብትሉ፣ እኔ ጋር እንደዚህ ብሎ ነገር የለም ኦኬ። እንዲህ ብሎ ነገር የለም። አንቺ የምትወልጂው ትል ትል ነው። በሬ ሊሆን አይችልም። ስለዚህ ሊያሹ የእጅሽን ነው የሰጠሽ። ለምን መሰለሽ የእጅሽን የሰጠሽ እያማሽ የምታመጭውን ገንዘብ እያማሽ የምታመጭውን ገንዘብ የሰው ቤት እያፈረሽ አከሌ ከአከሌ ጋር ተታረቀ፣ የአከሌ ፍቅር እንደዚህ እንደዚህ ነው። ኢትዮጵያኖች እንደዚህ አይነት ነገር አያውቁም። ስታደርግ የነበረውን ገንዘብ አምጥተሽ በዚህ ታስገቢዋለሽ፣ በዚህ ትበይበታለሽ፣ በዚህ ታወጫለሽ። ይሄ ነው ችግር። ስለዚህ ደግሞ ሙሉ መረጃውን ደግሞ አምጭ ካልሽ እስከ እነ ዶክተርሽ ልነግርሽ እችላለሁ ማለት ነው። ማንጋ ምንጋ ሄደሽ እስከ እነ ልጅሽ የት እንደምትታቀም ይሄንንም ነግሬሻለሁ። ይሄ ግን ስድብ አይደለም። ትታከም ያለሽ ማለት ስድብ አይደለም። ህጻኗ ምንም አደረገችም፣ ግን ሜዲካል ትሪትመንት አላት እኮ። ስድብ ማለት ስድብ ማለት ምን አይነት መሰለሽ? ስድብ ማለት ሰው የሌለበትን ምናምን በምትናገርበት ሰዓት ነው። እኔ ይሄ ነው ላልኩኝ፣ ሕጻኗም እሷም ታካሚዎች ናቸው። አንድ ሁለተኛ ነገር ደግሞ ሊያሹ ልትጠምዳቸው የምትችለው በቢዝነሷ ስትመጡ ነው። ኦኬ፣ ቤታዩ ሰርጀሪ አደረገች። አዎ፣ ልትንቀሳቀስ ነው፣ ልትንቀሳቀስ ነው። ዩቱብ እንደዚህ አድርጋ ልትሰራ ነው። ዩቱብ መጣችባት። ሊያሾ የምትፈራው በእንጀራዋ ስትመጪ ነው። ዩቱብ ላይ ከገባሽ ትፈራሻለች። ከዚ በኋላ ታጠፋሻለች። ልታጠፋሽ ብዙ ናቸው። በነገራችን ላይ ሊያሾ ብቻዋን አይደለችም፣ ሌሎችም አሉ። ከፈለሽ ምናልባት ዩቱብሽን በሙሉ ሪፖርት ልታስደርግብሽ ትችላለች። ልታዘጋብሽም ትችላለች። ምክንያቱም በአይናቸው እየመጣሽ ነው። የነሱ ብቻ አይደለም፣ የነሱ ብቻ አይደለም። ሌሎችም አሉ፣ ትልልቆች አሉ። ምክንያቱም ቤታዮ ዩቱብ ውስጥ ከገባች ትልቁ ትልቁ ኢቢኤስ እራሱ ሊጠምድሽ ይችላል። ምክንያቱም ተመልካች ልትይዥባቸው ትችያለሽ። ምክንያቱም ዘመዶችሽን እንዳሉ አማራዎችን ልትይዥ ነው። አማራ የሁሉም ተመልካች ነው። የሁሉም ተመልካች ነው። ኦሮሞም ሲያወራ ተመልካች ነው። ወልዮም ሲያወራ ተመልካች ነው። ጉራጌውም ሲያወራ ተመልካች ነው። አማራ ተመልካች ነው። ገባችሁ? አማርኛ የኢትዮጵያ መግባቢያ ቋንቋ ስለሆነ አማርኛ የሚያቅ በሙሉ ከዛ ላይ አማራውን ደግሞ ልትይዥባት ነው። አማራውን ያዥባት ማለት መኪና ክሬዲት ነው ያወጣችሁ፣ መክፈል አትችልም። ቤት ክሬዲት ነው ያወጣችሁ፣ መክፈል አትችልም። ህክምናን እንደ ልቧ መታከም አትችልም። ቤታዮ ልትመጭባት፣ ስለዚህ መመታት አለብሽ። ቤታዮ እምትመታሽ ደግሞ እንዴት እንደሆነ ታውቂያለሽ። እምትመታሽ በመጀመሪያ ትጠብቃለች እንዲ ብላ፣ ዳይሬክት አትመታሽም፣ ቀጥታ አትመታሽም። ማነው የተጣላት ምስኪኗ ኤልሻዳይ ስማርቷ። እኔ ኤልሻዳይ ግን በጣም እንደምወድሽ፣ በጣም ግን አዝኜብሻለሁ። እግዚአብሔር ምስክሬ ነው። ምክንያቱም ከእሷ ጋር እንዳይሻ አልፈልግም። ዩ አርሶ ስማርት ልንገርሽ አንቺን የሚያስፈልግሽ ኤልሻዳይ፣ ወይኔ እኔ በውስጡ ነው የምናገርሽ፣ በውስጡ ነው የምናገርሽ። የኤልሻዳይ ጓደኞች መሆን ያለባቸው እንደዚች አይነት ሴት አይደለች። እንደ ሊያሹ ያለች ጋር አብረሽ ቁጭ ብለሽ ቆመሽ የበላሽ ጣ ኤልሻዳይ፣ አይ አይ፣ ምን እንደምልሻላ። ኤኒዌይ ሁለተኛ ነገር በቤት እነነጋግ በውስጥ እንነጋገራለን። አላስችል ብሎኝ ነው። ሁለተኛ ነገር ሊያ ማለት ተጠቃሚ ናት። ያ የተጣሉትን ሰዎች እየፈለገች ማን ከማን ተጣላ ማን ከተጣላ ታባላሻለች። ለሁላችሁም ነው ነግራችሁ። ስለ ቲክቶክ እስከዛሬ ድረስ ቤታዮ እናቅታታለች፣ አልነካቻትም። ለምንድን ነው ያልካቻት? በእንጀሮ አልመጣችም ቤታዮ እስካሁን ድረስ ቤታዮ። አሁን ቤታዮ ከቲክቶኩ ፈቀቅ እያለች ነው። ያ ምክንያቱም ቲክቶኩም ደግሞ እንትን አይደለም፣ አዋጭ አይደለም። የሊያ ትልቁ ትልቁ ችግሯ እኔ እና ዮናስን ማኛ የዛ ሰዓት ዩቱብ ላይ ሳትታወቅ ሳትታወቅ እሪ ብላ ፖለቲከኛ ናት። በነገራችን ላይ እሪ ብላ ንኪዩ፣ እሪ ብላ እሪ ብላ ማለት ነው። እኔ እና ዮኒ ስትበላን የነበረች ናት። በፌስቡክ የኔ ልጅ ናቲ መኪና ሊገለብጠው ነው የመኪና አደጋ አክሲደንት ደርሶበታል ብላ የለጠፈች የልጅ ትል ማለት ሊያሾኗት። ስለዚህ እስከ ዛሬ ለምንድን ነው ቤታዮን ያልተናገረቻት? ለምን ይመስላችኋል? በእንጀራ አልመጣችማ። ቤታየ ኢንስታግራም ላይ እንኳ ይተዋወቃሉ ብሎ ነው እኔ ቤታዮን ማቃት ይችንም ትልም ማቃት ማለት ነው። አሁን ግን ቤታየ ላቢያጆ ገባች ሙሉ ለሙሉ። ፊልምም ሰርታለች። በነገራችን ላይ ኮንግራጁሌሽን ፊልምም ምናምን በትልቁ እየመጣች ነው ቤታዩ። በነገራችን ላይ አንድ ካምፓኒ ውስጥ ነን ያለ ነው። እና እሷ ደም እኔ እንዲያውም ዘልዛላ ስለሆንኩኝ ነው እንጂ ቁጭ ብዬ፣ አራት ሳምንት እኔም ራሴ ኮርሱ መውሰድ አለብኝ እኔ ወስጃዋለሁ፣ ረስቸው ነው። ስለዚህ ዩቱቡ ቤታዩ ዩቱብ ላይ ልትመጣባት ስለሆነ ሊያ ትግባ። የተገዛው ክሬዲት መኪና፣ የተገዛው ክሬዲት ቤት፣ ያ ስለዚህ ዛሬ ቤታየው ዛ ጋ መጣች ማለት ፊልተር አያስፈልግም፣ አያስፈልግም። ሪከርድ ነው የሚደረግም ሲደረግም ደግሞ እንዳንቺ ጭስና ቡና ይዛ እያፈላች እንትን እያለች እየተራገመች የሰው ስም እያነሳች እንደማይሆን ለነገሩ ቤታ የሰው ስም እ ማንሳት አይደለም ቤታዮ ደግሞ ስታነሳው ያምራል ስታነሳው ጣዕም አለው። ሊያኮ እናትና ልጅ እኮ ነው የምትለያዩ። ሊያኮ ባልና ሚስት ነው የምትለያዩ። ሊያኮ አንቺ ስለተለየሽ ብቻ ሁሉንም እንዲለያይ ነው የምትፈልጊው። ውሸት ነው የምታወሪ። ናይንቲ ናይን ፐርሰንት ውሸት ነው የምታወሪ። ቤታዩ እኮ ያምርባታል። እኒያም ቤታዩ እንደኔ የሰደበችው ሰው የለም አደለም። ምኗን እንደምወደላት ታውቃላችሁ? የዋነቷን ያላትን የምታካፍል እንዶ፣ ብትናደር እንኳን ፍለፊት የምትናገር ጠይቂያትን። የለኪዱ ሁሌ ነው ምላት። የሆነ ነገር እንኳን ሳያምራት ሲቀር ፍለፊት የምትናገራት ሊያኳደለሽ። ሊያኮ እንዴት አድርግ ያን ሰው እየቀብሬው፣ አብሮ መብላት የማያምርብሽ አብሮ መጠጣት የማያምርብሽ አብሮ የራስን ሀብት መፈለግ ለምሰሽ ደደብንሻ። አንድ ቻንስ ነው ያለሽ፣ አረብ ሀገር ነበረ። እሱን ሰርተሽ መጣሽ አላለፈልሽም። ስጋሽን ሸጥሽ ቲክ እንትን ላይ ቱርክ ላይ እስከነ ቦታው ነግርሻ አለው። የሽማግሌ መጫወቻ ነበርሽ። እኔ ከፈለግሽ፣ እኔ እግዚአብሔር ምስክር እልህ እልህ ይክ ይለቅልኝ እንጂ ትኬት ቆርጭ የት እስታንቡል፣ ጌቱ ጋር ስደት ሽማግሌውን በሙላሰ ይሻሉ የራስሽን እንጀራ የማትፈልጊ የራስሽን ነገር የማትፈልጊ ከነሱ ጋር ነው ያለሽ። የአንቺ ትልቁ ችግር ምንድን ነው? እድልሽን ራስሽ ወስነሻል። ምንድን ነው እድልሽ? ኦኬ ጌቱ ብቻ ነው እንጀራዬ። ብማር አያልፍልኝም፣ ብሰራም አያልፍልኝም። የውጭም ነገር አንዴ በቱርክ አንዴ በ አፍሪካ አንዴ በምን ምንም የሚሆን ነገር አይደለም። ጀርመንም አይሆንልሽም። ምንድን ነው እድልሽ? ዩቱብ ብቻ። ስለዚህ ዩቱብ ላይ የፈለግሽውን አንስተሽ ነገር ዩቱብ ለምን ጥርቅም አይልም? አንቺ ብቻ የሆነ መተዳደሪያ እጅሽ ላይ አንድ ሺምቱን አንድ ሚሊዮን በገባ ገባ በክትፎ በምናምን በዱለት መልክ እያርግሽ የገዛ ልጅሽን አኝከሽ ምት በይነሽ። ለዛ ነው አሁን ሰው አንቺ አጋሰስ አሳማ ምን ጥርቅ ሲ አርኖት አጋሰስ ስኳር ችግር አለብሽ። ስኳር በሽተኛ ነሽ። ልጅሽ ሌላ ችግር አለባት። ስለዚህ ሕክምና ያስፈልግሻል። ለዚህ ነው ባለፈው ልጅሽን ለሜዲካል ትሪትመንት ይዘሻት የመጣሽው ቱርክ። ይሄ ደግሞ ምንም አይደለም፣ ምንም አይደለም በራስሽ በአጽያትሽ በራስሽ ጊዜ ያመጣሽው ስለሆነ ማለት ነው። ችግሩ ግን ምንኖር ታውቂያለሽ፣ ብቻሽን አይደለም አንቺ የምትጣዩ የሆኑ ይነግሮሻልን ያደለው ከኔ ጋር ስትጣይ የማነሱማ ጋር ጋራ የሆነ እህትየው ጋር ቤተሰብ ጋራ እናት ጋራ እህት ጋራ እህቴን እህቴ ልጄ ናት ብለሽ ያመጣሽ ናት። እኔ በጣም ማዝነው ነው ምን እንደሆነ ታውቃላችሁ? በጣም ማዝነው ነው። በእውነታው አትቆሙም እናንተ። እኔ እህቴ ልጄ ብትሆንልኝ በምን እድሌ። እህቴ ግን እኔ ከልጆቼ የተበልጣለች መከራዬን ያየውን ባት ገባሽ፣ ያለኝን ሀብት በሙሉ እንዲያርጌ እህቴን ያሳከምኩኝ ጀግና እህት ነኝ። ሂጂና ጠይቂ ሰፈራችን ውስጥ በስንት ሚሊዮን ብር ለእህቴ እንዳሳከምኩኝ ማለት ነው። እርዳታ ጠይቄ አይደለም ማንንም ብዬ አይደለም ልጆቼ የእህቴን ያህል አላስከፈሉኝም። እህቴን እኔ ያሳደግኳትኝ፣ እህቴን እዚህ ጋ ያደረስኳትም እኔ ነኝ። አንድ ስለዚህ ልጄ ናት ብትይኝ፣ በጣም በጣም እድለኛ ነኝ። አንቺ ግን እኔን ለማጉዘፍና እኔን እንትን ለማለት ምናምን ነገር ብዙ ነገር አድርገሻል። የልጄን የዛሬ አስር አመት አንቺ ዛሬ ወይዘሮ ሮማን ልጅ ትሳደባለች። ኖ ኖ ኖ፣ አንቺ እኮ ምንም የማያውቀው ልጅ ናቲን ማለት ነው። ከኔ ጋ ችግር ቢኖርብሽ ፖለቲከኛ ነሽ አደለ በፖለቲካ አይ፣ እኔ ፖለቲከኛ አይደለሁኝም። የሰውን እንትን ነው እንዲያደረግኩት ምንድን ነው ያደረግሽው? አንቺ ናቲ የመኪና አደጋ ደረሰበት ብለሽ ነው የለጠሽው ቴን የሬጎ አንቺ ግን ትላንትና ለዮናስ ልጆች ታዝኛለሽ። ውሸት አደለም። አንቺ ለዮናስ የተናገርሽው ንግግር ልንገርሽ አደለም። የዮናስን ልጅ ከተናገረችው ሮማን የበለጠ እንጂ ያነሰ አይደለም። ለዚች ለፎቅ አቃሮ ጌት ማለት ነው። ግን ወደ ዋናው ጉዳያችን እንመለስና የአንቺ ችግር ያንቺ ፕሮብሌም ምን እንደሆነ ታውቂያለሽ? ቤታየ ወደ ዩቱብ ልትመጣ ነው። ሄዳችሁ አሁን ምን ታደረጋላችሁ መስላችሁ የኔ አማራዎች፣ እናንተ እንደዚህ የምታንጋጥጡት ማለት ነው፣ እንዲህ በየቦታው እየሄዳችሁ ገንዘብ እየሰጣችሁ ምናምን ነገር እንዲ እንዲ ምትሉት የምትበሉት። ኦኬ እናንተ ቤታየን ደግፏት፣ ጎንደሬ ናት፣ አማራ ናት። ሄዳችሁ ቤታዮን ደግፏት። ስትደግፏት ከነገር ትወጣለች፣ ታድጋለች፣ ትማራለች፣ ቤታየ ትቀየራለች። በነገራችን ላይ ቤታየው ምመክርሽ ነገር ምንድ ታቅልሽ በውስፍ ልሻለሁ ምናልባት ካየሽ በግልጽ ነው የምነግርሽ ለመጀመሪያ ጊዜ ስምሽን ሳነሳ ጓደኛ የለም። ኦኬ ጓደኛሽ ገንዘብሽ ነው። እንዴት ጓደኛ የሆነሽ ስሜን ታነሻለሽ? ሊያ ሊያ አንቺ ገቢ የምታስገቢ ከሆነ ትቆራረጫለሽ። የዘንድሮ ጓደኛ እንደዛ ነው። አንደኛ የዋህነትሽን ቀንሽ። ለላከሽ በሙሉ ስደቢልን አከለኝ ሲሉሽ አትሳደቢ በፊት ለፊት ነው የምነግርሽ። ቤታዩ ለመሰልሽ እንደምትለወጭ ሀንድሬድ ፐርሰንት ሹር ስለሆንኩ ከሶስት ዓመት በፊት የነበርሽ ቤታዩ አሁን አደለሽም። ከሁለት ዓመት የነበርሽ ቤታዩ አሁን አደለሽም። ከአንድ ዓመት በፊት የነበርሽ ቤታዩ አሁን አደለሽም። ትላንትና የነበርሽ ቤታዩ አሁን አደለሽም። ስድብሽን አቁሚ፣ ትልቅ ሰው ሁኚ። እንደፈለግሽ አሁን ቁሜ ና ቁሜ ብልሽ ቀስ ብታቆሚ ደስ ይለኛል። አራተኛ ወደ ዩቲዩብ ግቢ። ይህ የቲክቶክ ሀያ አራት ሰዓት ቁጭ ብሎ እዚህ ቢሆን ጥሩ ነው። ግቢ፣ ልጆችሽን፣ ግልገሎችሽን ይዘሽ ግቢ። ተከብሪበታለሽ። በደንብ ነው ገንዘብ የምታገኝበት። የዛኔ ጠላትሽ ማነው እንደሆነ ታያል። አስር ሺ ጥሩ ነው። ያለውን የሚያካፍል ሰው ግን ቴንክዩ ትባይበታለሽ። አትባይበት፣ ብርሽን ይዘሽ ለሚመስልሽ ለማታቂ ሰው ስጭን። አሁን ለማቀሶ አልሰጥም፣ ለጓደኛ ምናም ብዬ አልሰጥም። ለማላቃቸው ሰው ነው። ምክንያቱም ከነሱ አሁን እኔ ምንም ለልቅ የሌላቸው ሰዎች ስሰጥ ከነሱ ምንም አልጠብቅም። አትስጪ፣ ጓደኛሽን ራስሽን አርጊ። ቆንጆ ስትሆኝ፣ ደፋር ስትሆኝ፣ በዚህ ንግግርች ላይ ፍለፊት ስትወጪ ታንከባልያቸች።